ራእይ ማለት ስልሳ ስድስተኛው የመጽሐፍ ቅዱሳችን መጽሐፍ ማለት ነው። ሪያው ቋንቋ ደግሞ ስንሄድ ግሪክ ማለት ነው። አፖካሊፕሲስ ይባላል። በአማርኛ ቀለምሲስ ይሉታል። ና በኦሪጂናል ግሪክ ወርዱ አፖካሊፕሲስ ሲሆን ሁለት ሩት ወርድ አለው። አፖ እና ካሊፕሲስ ይሆናል ማለት ነው። እና አፖ ማለት አዌይ ፍሮም ማለት ነው። ሁለተኛው ሩት ወርድ ካሊፕሲስ ሲሆን ቬይል ማለት ነው፣ ማጋረጃ ማለት ነው። ስለዚህ ሁለቱን ስናገናኝ የቃሉ ትርጉም ሙቪንግ አዌይ ዘ ቬይል ማለት ነው። ራእይ በጣም የተገለጠ ኢንተርቴን የሚደረግ በተለይ በተለይ ለክርስቲያኖች። ባይ ዘ ዌይ ትላንትና እንደ በሸላቾች እንደሚነዳ በግ ሲነዳ የነበረው አሁን ኃጢአተኞች ላይ በጽድቅ ሲፈርድ ልናየው ያለነውን ጊዜ ራእይ አስቀድሞ ይናገራል። ትላንትና ሊያዩት እንኳን እንደማይወዱት እንደዚህ ፊታቸውን ዞር አድርገው እንዳለፉበት ኢሳያስ ላይ እንደተጻፈው አይደለም፣ አሁን በሚያንቀጠቅጥ ኮስሚክ ካላሚቲ የሚያመጣ ኃይሉ የሚመለስበትን ጊዜ አስቀድሞ ራእይ ይናገራል። የጌታ ጸጋና ሰላም ይብዛላችሁ። ቦኒ ነኝ። አሁን ዛሬ አብረን እንድንከፋፈል ያሰብኩትኝ የእግዚአብሔር ቃል ክፍል ራእይ ነው ማለት ነው እና ራእይ ማለት ስልሳ ስድስተኛው የመጽሐፍ ቅዱሳችን መጽሐፍ ማለት ነው እና ከቃል ትርጉሞር ከኤቲሞሎጂው ስንነሳ ሬቬሌሽን ማለት ሪቪሊንግ ከሚለው ሩት ወርዱ ሪቪል ከማድረጋ የተገናኘ ነው። ኦር ዲስክሎዝ ከማድረጋ የተገናኘ ነው። ኦር አንከቨር ከማድረጋ የተገናኘ ነው። እንደዚሁም ደግሞ ወደ ኦሪጂናሊ መጽሐፍ ቅዱሳችን ወደ ተጻፈበት የመጀመሪያው ቋንቋ ደግሞ ስንሄድ ግሪክ ማለት ነው፣ አፖካሊፕሲስ ይባላል። በአማርኛ አቦ ቀለምሲስ ይሉታል እና በኦሪጂናል ግሪክ ወርዱ አፖካሊፕሲስ ሲሆን ሁለት ሩት ወርድ አለው፣ አፖ እና ካሊፕሲስ ይሆናል ማለት ነው። እና አፖ ማለት አዌይ ፍሮም ማለት ነው። ሁለተኛው ሩት ወርድ ካሊፕሲስ ሲሆን ቬይል ማለት ነው፣ ማጋረጃ ማለት ነው። ስለዚህ ሁለቱን ስናገናኝ የቃሉ ትርጉም ሙቪንግ አዌይ ዘ ቬይል ማለት ነው። ስለዚህ አማርኛውንም እንግሊዝኛውንም ቅድም እንደተናገርኩትኝ አንከቨሪንግ ነው ዲስክሎዚንግ ነው ብያቸዋለሁ። አንከቨር ማድረግ ሜኪንግ ኢት ኖውን ሰምቲንግ ተደብቆ የነበረን ነገር መግለጥ ማለት ነው። ራእይም ቢሆን በአማርኛም ደግሞ ብንመለከተው ኦልሬዲ ይህ ቃል የተለመደ ነው። ራእይ ማለት ወደፊት የሚሆንን ነገር አስቀድሞ ማወቅ ማለት ነው። ስለዚህ ሶስቱም ቋንቋ ወደፊት የሚሆንን ነገር አስቀድሞ የመግለጥ ነገር አለበት ማለት ነው። እንግዲህ ይህን ያክል ከተናገርኩኝ ይሄ የእግዚአብሔር ቃል የሆነ ወደፊት የሚሆን ነገር ግን የተገለጠ ነገር ያለበት የመጽሐፍ ቅዱስ ክፍል ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ መጽሐፍ ቅዱስ ኦር ይሄ ስፔሲፊካሊ ራእይ ስለ ራሱ የሚናገረው ተደብቆ የነበረን ነገር ግን የተገለጠ ነው ብሎ ይናገራል ማለት ነው። ነገር ግን የተለመደው ማህበረሰብ ውስጥ ህዝበ ክርስቲያን ውስጥ ተለምዶ ያለው ነገር ከራእይ ጋር በተያያዘ ማለት ነው ላይክ ወይ የተደበቀ ወይ የሚያስፈራ ነገር ተደርጎ ይታሰባል ማለት ነው። ይህ ደግሞ ከምን የመጣ ነው? ፊገራቲቭ በሆነ መንገድ ነው የተጻፈው ማለት ነው። ሲምቦል አለበት ፊገራቲቭ ነገሮች አሉበት ማለት ነው። ያ ራሱን የቻለ ምክንያት አለበት አለው ወደፊት እናየዋለን። ለጊዜው ግን የተገለጠ ነገር ግን ፊገራቲቭሊ ኤክስፕሬስ የተደረገ ሆኖ አሁንም ፊገራቲቭም ይሁን ኦር ሲምቦሊክም ቢሆን ራሱ የእግዚአብሔር ቃል በዚሁ የመጽሐፍ ቅዱስ ክፍል ውስጥ ምን ይላል? ይህንን ቃል የሚያነብ የሚሰማ ደግሞም የሚጠብ ስፔሻል የሆነ የተለየ በረከት እንዳለው ይናገራል። ከስልሳ ስድስቱ መጽሐፍ ውስጥ እንግዲህ ራይ የተለየ በረከት አለው ማለት ነው። ስለዚህ ሲምቦሊክ ኦር ፊገራቲቭ በሆነ መንገድ ቢጻፍም እንኳን ስቲል እንድናነበው ይበረታታል ማለት ነው። ስለዚህ የማያነበው ሰው ከበረከት እየጎደለ ነው። ስለዚህ ራይ መነበብ አለበት፣ ኢቭን ከሌሎቹ በተሻለ ማለት ነው። ቢከዝ ስፔሻል ፓኬጅ አለው፣ ኦልሬዲ በረከት አለበት ነው። ሶ እዚህ ቃል ላይ ሶስት ነገር ቅድም እንደተናገርኩት የሚያነበው የሚሰማውና የሚጠብቀው፣ በይዘ ወይ ደስ ይለኛል። የእግዚአብሔር ቃል ክፍተት አይሰጥም። ዝም ብሎ አንብቦ የሚሄድ አላለም። ሰምቶም የሚያልፍ አይደለም። የሚጠብቀው ይላል። ደስ ይላል። ወደዛስ ሚን ዳት ሚን ይሄ ማለት በተስፋ መጠበቅን ያካትታል ማለት ነው። በልብም አምኖ ያን ያመኑትን ነገር መች ይገለጥ ይሆን ይሄ ተስፋ የሚለው ነገር ይይዛል ማለት ነው። ይህን ነገር ከተናገርኩኝ አሁንም አንድ ነገር ልጨምርላችሁ። እንግዲህ የተገለጠ ነው ብያችኋለሁ። የተደበቀ ነገር አይደለም። ራእይ በጣም የተገለጠ ደስ የሚል ኢንተርቴን የሚደረግ በተለይ በተለይ ለክርስቲያኖች ባይ ዘወይ ትላንትና እንደ በሸላቾች እንደሚነዳ በግ ሲነዳ የነበረው የሕማም ሰው የነበረው ራስን አድን ተብሎ ሲዘበትበት የነበረው ራቁቱን እርቃኑን የተሰቀለው፣ ኦኬ ጉልበት እያለው ጉልበት እንደሌለው የተቆጠረው ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ ምን አይነት መልክ ይዞ እንደሚገለጥ ራእይ ይናገራል። ትላንትና በጎኖ እንደነበረው አይደለም። ከዚህ በፊት ነ ጴጥሮስ እንኳን በሰዋዊ አስተሳሰብ አዝኖውለት የሰው ጆሮ ሲቆርጡ ኖ ብሎ ጆሮን ሲመልስለት እንደነበረው አይደለም። አሁን ኃጢአተኞች ላይ በጽድቅ ሲፈርድ ልናየው ያለነውን ጊዜ ራእይ አስቀድሞ ይናገራል። ስለዚህ ይሄንን ማየት ነው ማለት ነው፣ ራእይን ማንበብ ማለት ጌታ ኢየሱስን በሙሉ ግርማ ዙፋኑ ላይ ተቀምጦ የንግስናን ክራውን አድርጎ በዳመና ታጅቡ በሸካይና በክብር ማለት ነው። ትላንትና ሊያዩት እንኳን እንደማይወዱት በቃ እንደዚህ ፊቱን ፊታቸውን ዞር አድርገው እንዳለፉበት ኢሳያስ ላይ እንደተጻፈው አይደለም አሁን በሚያንቀጠቅጥ ኮስሚክ ካላሚቲ የሚያመጣ ኃይሉ የሚመለስበትን ጊዜ አስቀድሞ ራእይ ይናገራል። ደስ ይላል። ይሄ ብቻ አይደለም ይሄ ብቻ አይደለም የመጨረሻውን መጨረሻም ያሳይ ራእይ ውስጥ በመሰረቱ የመጨረሻው መጀመሪያ የመጨረሻው መጨረሻም የክርስቲያኖች አልቲሜት ተስፋ የሚታይበት ቦታ ነው ስለዚህ እያንዳንዱ ክርስቲያን እያንዳንዱ ክርስቲያን ራእይ ውስጥ የተቀመጠውን የራሱን ተስፋ ድንቅ በኃጢአት በሞት እያንዳንዱን ሰው ሞት ያስጨንቋል ፍጥረትን ሁሉ ሞት ያስጨንቃል ግሮን ያደርጋሉ ይላል ሮሜ ምዕራፍ 8 ላይ ፍጥረት እንኳን የጌታ መገለጥ ትጠብቃለች የእግዚአብሔር ልጆች መገለጥ ትጠ ምን ማለት ነው ሞት አለባት ማለት ነው ፍጥረት እንኳን ሞት ያስጨንቋል ኃጢአት ከገባበት ሰዓት ጀምሮ የማያስጨንቀው ፍጥረት ሰው የለም ከዚህ ሁሉ መከራ ውስጥ ሆነን ወደፊት አጮልቀን ተስፋችንን የምናይበት ቦታ ራእይ ነው። እግዚአብሔር ይመስገን። ወደፊት ሁለተኛውን ክፍል አብረው ከኔ ጋር ሰራተኞች የጌታ አገልጋዮች አሉ። ከነሱ ጋር በፖድካስት መልክ እንመለሳለን ስለ ራእይ ከቨርስ 1 እስከ ቻፕተር 1 ቨርስ ዋን እስከ መጨረሻው ድረስ አብረን ቨርስ ባይ ቨርስ ምናልባት ረጅም ጊዜ ሊፈጅብን ይችላል፣ እናጠናለን። ጸጋ ይበዛልናል። ራእይ ውስጥ ያለውን ነገር ገልጠን የክርስቲያን ተስፋ፣ የክርስቶስ አካል ተስፋ የሆነውን ራእይን በደንብ እናጠናለን፣ እንደሰትበታለን፣ ተስፋችንን ወደፊት እናይበታለን፣ እንባረክበታለን። በረከትም ስላለው ጸጋና ሰላም ይብዛላችሁ። ይህንን ቻናል ፎሎ ያላደረጋችሁ ፎሎ አድርጉ። የደወል ምልክቷንም አብሯት ሀሳብ መስጫ ክፍል ውስጥም ገብታችሁ እወዳችኋለሁ። ባይ